እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮ እና ፎቶ ሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶ እና ቪዲዮ ከላከች በኋላ በኋላ ላይ እንትን ለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ ትዳር ብለ የመጣው አንተነህ ስለዚህ፣ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው፣ ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው፣ ብር ማምጣት አለብሽ፣ ሁለት መቶ ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው አልሰጥም አለችው። እንግዲያው እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና እና ቪዲዮሽን እንለቃለው አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችው ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላያከችለት ማለት ነው። ለማየት በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰውየት እያበላሹ ነው፣ እና በጣም ያሳዝናል። እንዲ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛውም ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ ሁላ፣ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ፣ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብሎ በውስጥ ለውስጥ ያወራሉ። ቪዲዮ ላኪ፣ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ የፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ ያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው። ስንቱ ያለበት ነገር ማለት ነውእና ጥንቃቄ አድርጉ ለማለት ፈልጌ ነው ትንሽ ደስተኛ አይደለሁም በዲዛይን ነገር ላይ ማለት ነው ይህን ስሰማ ትንሽ እንትን ብሎኛል ረብሾኛል ምን ያህል ከባድ እንደሆነ ማለት ነው ማለት እንግዲህ ይህች ልጅ የተናገረች ነው እኛ የምናውቃት አካባቢ ያለችው አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉች እንደሚችሉ አስቡት አረብ ሀገር ያሉ እህቶቻችን አስቡት አውሮፓ ላይ ያሉትን አሜሪካን ሀገር ያሉትን ትዳር ይፈልጋሉ ሪል ነው እውነት ነው ግን ትዳር ከፈለጋችሁ በቤተሰብ ጨርሱ ቤተሰብ አካባቢ ላይ ሄዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስታቶቻችሁ አካባቢ ላይ እንኳን ብጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ፣ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ ትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለፈልጌ ነው። አፎን አጉል ሰዓት ላይ ነው ትን ያልኩት ማለት ነው ኢብራሂም፣ ብዬ አብሽር ኡስታዝ። ትልቅ ነገር፣ በጣም በጣም ያሳዝናል። የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ሱብሃነላ፣ ከባድ በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለት የምልህ እንግዲህ ስነ ምግባር ጉድለት ነው። እንግዲህ ከዚህ በላይ ምንም ሊባል አይቻልም እና ይህ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ ነው ተሰከልን። እንግዲህ ጠብቁ ጠብቁ፣ ወንድሞቻችሁ፣ ወንድሞች እህቶቻችሁን ጠብቁ። መሆን ካለበት በእናንተ በኩል በአባቶቻቸው